ቬሮኒካ ሙሴ ይባላለሁ። ኑሮዬ በሀገር አሜሪካ ነው። የአልፋ ብሬስት ካንሰር ሰፖርት ሰርቪስ መስራች ነኝ። አልፋ ብሬስት ካንሰር ከተቋቋመ 13 ዓመት ሆኖታል። እኔ የጡት ካንሰር ታማሚ ስለ ዳንኩኝ ሀገሬን ህዝብ ደግሞ ለመርዳት ቃል ገብቼ ስለነበር በዚህ ጉዳይ የአልፋ ብሬስት ካንሰር ተቋቁሞ በየአመቱ በጥቅምት በአሜሪካ ሀገር በኦክቶበር የብሬስት ካንሰር ወር ስለሆነ በዛን ጊዜ ሁሌ በየዓመቱ የእግር ጉዞ እያዘጋጀን የገንዘብ እርዳታ እንሰበስባል። በሰዓቱ የሶስተኛ ልጄን ወልጄ ጡቴ ላይ የፈሳሽ አንዳንድ ነገሮች አይ ነበር፣ ነገር ግን አልተከታተልኩትም ከመውለድ ጋር እያይዥው ትንሽ ቆየሁበት። መጨረሻ ላይ ግን ሄጄ ስመረመር የብረስ ካንሰር ተገኘ። በምንም ሰው ሲጠቃ የመድኃኒት ችግር አለ፣ መመርመሪያ ችግር አለ፣ ሁሉ ችግር እንዳለ ያደግኩበት አገር ስለሆነ እግዚአብሔር እድሉን ከሰጠኸኝ እንደገና አንድም ሰው ቢሆን መርዳት ረዳለሁ፣ ብዬ ተነሳሁኝ። እግዚአብሔር ደግ ነው እና በ2013 አልፋ ብሬስ ካንሰር በአሜሪካን ሀገር ውስጥ ነን ፕሮፊት ኦርጋናይዜሽን ነው ተቋቋመ። እንግዲህ አሜሪካን ሀገር ይህንን በሽታ መቋቋም የቻሉት የሞቱን ቁጥር የቀነሱት ራስን በማስተማር በማወቅ በጊዜ መታከም የሚለው መርኋቸው ከብዙ ከመሞት ቀንሶት አሁን ቁጥሩ በጣም ቀንሷል፣ በምኖርበት ሀገር። ስለዚህ እኛም ሀገር ይሄ አሁን ደግሞ እንደምታውቁት እየበዛ ነው እና ለኢትዮጵያ የሚያስፈልገው እንዲ ማሞግራም ማሽን ከመጣ የመመርመር እድል ይኖራቸዋል። ተመርምረው በጊዜ ከታወቀ ሕክምናውም ሁሉ ነገር የቀለል ይሆናል። ስለዚህ ይህን በማለት በልቤ ውስጥ ይሄንን ማሞግራም ለማስገባት ያው ቀላል አይደለም። አልፋ ብሬስት ካንሰር ሰፖርት ሰርቪስ እና ማሌት ፎር ዋን ትሪ የሚባል ቲም አብረን ሆነን ለጳውሎስ ሆስፒታል የማሞግራም ማሽን ተመርቆ በስራ ላይ ነው። እዚህ የመጣሁ የሄድኩ ጥቁር አንበሳን የማይቻለው ጳውሎስን ግን የመረጥነው ያው ድሮም የታወቀ ነው ለሌለው ወገን በነፃ እንደሚያግዝ እና ሐኪሞቹ ደግሞ በጣም ይተጉ ነበር እና ይህንን ለጳውሎስ ወሰንን። የማህሌት ማስታወሻ ነው ብለን የሰየምነው እዚያም አምጥተን ሰጥተናል። ማሞግራም ማሽኑ ደግሞ ልክ በአሜሪካን ሀገር ስታንዳርድ ፍሪዲ የሚባል ሁሉን የሚያይ ብዙ ምርመራ በሀብሲኒል ሁሉን የሚያደርግ በጣም ቆንጆ መሳሪያ ነው የሰጠነው እና መሳሪያው ዘመናዊ እና ከጊዜ ጋር የሚሄድ ትሪዲ ነው። ወደ 400 ሺህ ዶላር ነው የወጣበት። በቀን ውስጥ ብዙ መስራት ይችላል። ምንድነው ትልቁ ነገር? አሁን በፊት የነበራቸው ማሽን ብዙ በቃ አለመስራት ደረጃ ላይ ነው የነበረው። አንደኛ ነው ወረፋው የበዛ ነው። ሁለተኛ ደግሞ ወደ 4000 ብር መስለኛ ለአንድ ሴት እንዲህ ለመታከም። ግን አሁን ይኸኛ ማሽን ስለመጣ እንግዲህ በአቅም በነፃም በመቶ ብር የሚያወርዷል። ተራውን ይቀንሰዋል። ሌላው ደስ ያለኝ እዚህም ሀገር ጽንአት ጽንአት የሚባል ጳውሎስ ሆስፒታል ተቋቁሟል። ጳውሎስ ሆስፒታል የሚረዳው ነው እና ያ ጽንአት ግሩፕ የታመሙ ናቸው። አሁን ለእኛ ሀገር ህዝብ ኖ ታሞ የዳነ ሲያይ ነው በርትቶ የሚያበረታታው። እና እነዚህ እህቶች ወደ መቶ ናቸው ማህበሩ አባል እነዚህ ስለ እነዚህ መወራት እነሱ ደግሞ እየወጡ እንዲያስተምሩ ይሄ የሞት ቅጣት እንዳልሆነ መዳን እንደሚቻል ተስፋ እንዳለው ህዝቡ በዛ ጉዳይ ያለፈ ነው እንግዲህ አሁን ወጥቶ ማስተማር የሚችለው እና ይሄ ግሩፕ እንግዲህ ወጥቶ ያስተምራል ይላል። እኛም እንግዲህ ያው ይሄንኑ በሚዲያም እየወጣን ባገኘነው አጋጣሚም ተማሩ፣ ተመርመሩ የሚል አላማችን ይሄ ነው። ትልቁ የአልፋ ብሬስ ካንሰር እንዲያውም አዌርነስ ነው። ልክ እንዳልኩ አሜሪካኖች ታግለው ያወረዱት ነገር እንደሆነ ከነሱ ተምረን እዛ ላይ በጣም ስለምንሰራ አሁንም ያን ስራ እንቀጥላለን።